እንኳን መጀመሪያ ለ2017 የመድኃኒታችን የጌታችን የመድኃኒታችን ኢየሱስ ክርስቶስ የትንሣኤ ክብረ በዓል በሰላም አደረሳችሁ አደረሰም። ይህ ጊዜ የደስታ ጊዜ ነው። የእግዚአብሔር ታላቅነት፣ የእግዚአብሔር አሸናፊነት፣ የእግዚአብሔር መልካምነት የታየበት እንዲሁም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በህመሙ በስቃዩ የሰው ልጅን የፈወሰበትና እንዲሁም ደግሞ የሰው ልጅ ስቃይ የሰው ልጅ መከራ ደግሞ በእግዚአብሔር ታላቅነት አሸናፊነትን አግኝቶ እንዲሁም ደግሞ የትንሳኤውን ብርሃን ያየንበት ዘመን ስለሆነ በዚህ ዘመን እግዚአብሔር ልክ በጌታችን በኢየሱስ ክርስቶስ አማካኝነት የተገለጸልን ይህ ደስታ ይህ ብርሃን በእያንዳንዳችን ልብ ውስጥ እንዲበራ የትንሳኤው ባህል፣ የትንሳኤው ብርሃን በእያንዳንዳችን በእያንዳንዳችን ቤተሰብ፣ በማህበረሰባችን፣ በሀገራችን፣ በቤተሰባችን፣ በልባችን ውስጥ እንዲበራ በመመኘት ነው። እንግዲህ የትንሳኤ ምስጢር የእግዚአብሔር ፍቅር በትልቁ የተገለጸበት ምስጢር ነው። እንግዲህ አምላክ ለሰው ልጆች ሲል ራሱን አንድያ ልጁን የሰጠበት እንደው መስጠት ብቻ ሳይሆን እስከ ሞት ድረስ የፈቀደ አምላክ ነገር ግን በሞት ላይ በኃጢአት ላይ በችግር ላይ አሸናፊ ሆኖ በሶስተኛው ቀን እንዲነሳ ያደረገው አምላካችን በዚህ ትንሳኤ ክብረ በዓል ጊዜ ይህንን ትልቅ ፍቅር የምናስብበት ጊዜ ነው። ይህ እንግዲህ ትንሣኤ ፍቅር የሚገለጸው በእያንዳንዳችን ህይወት ውስጥ በተግባር ነው። እንግዲህ በተግባር ማለት በዚህ ሰዓት በተለይ በዚህ በባህል ጊዜ ብዙ የተቸገሩ፣ የተጨነቁ፣ በብዙ ፈተና ውስጥ ያሉ የእኛ ጸሎት የእኛ መልካምነት የሚያስፈልጋቸው በበጎ አድራጎታችን ደግሞ ልንደግፋቸው፣ ልንረዳቸው የሚገቡ በጣም ብዙ ሰዎች አሉ። እና እነዚህን ሰዎች በማሰብ ከነሱ ጋር በመሆን እኛም ደግሞ በቤት ውስጥ ያለንን ከጎረቤት ጋር እንዲሁም ደግሞ ከአካባቢ ካሉ ሰዎች ጋርም ተመልክተን እነዚህን ሰዎች እየረዳን እንድናከብር፣ ይህ ባህል ደግሞ ትርጉምም ሊኖረው የሚችለው በዚህ አይነት መልካምነትና መንፈሳዊነት ሲታጀብ ነውና እግዚአብሔር እንደዚህ አድርገን እንድናከብር እንዲረዳን እየተመኘው ነው። አዋሳ ሀገረ ስብከት ጳጳስ እኔም እጅግ በጣም ደስ የሚለኝ ክብረ በዓል ነው። ለመጀመሪያ ጊዜ ነው በአዋሳ ሀገረ ስብከት ይህንን ባህል ማከብረው። ቅዳሴም በካቴድራል ውስጥ ይኖራል። በዚህ ጊዜ በዚሁ አጋጣሚ የአዋሳ ሀገረ ስብከት ምእመናን እንዲሁም ደግሞ በኢትዮጵያ ካቶሊክ ቤተ ክርስቲያን ውስጥ ያሉ በአጠቃላይ ምእመናንን እንዲሁም ካህናትን ገዳማውያንን ሁሉንም እንኳን ለቤታችን ለመድኃኒታችን ለኢየሱስ ክርስቶስ የ2017 የትንሣኤ ክብረ በዓል አደረሳችሁ ላለሁኝ እንዲሁም ደግሞ መላው ክርስቲያኖች ደግሞ ይሄንን ክብረ በዓል ስለሚያከብሩት መላው ክርስቲያኖችም ደግሞ እንኳን ደስ ያላችሁ፣ መልካም በዓል ይሁንላችሁ ብዬ ምኞቴን ደስታ ይንገልጻለሁኝ።